ሰላም እንዴት ናችሁ? ሁሉ ሰላም ነው እግዚአብሔር ይመስገን ደህና ነኝ። ይሄ የምታዩት ቦዲ ስፕሬይ ወይም ፐርፊውም አይደለም። ይታያችኋል? ምን እንደሆነ በኋላ ላይ ነግራችኋለሁ፣ ለምን እንዳዘጋጀሁም በኋላ ላይ ነግራችኋለሁ። በመጀመሪያ ደረጃ ሰሞኑን እየተካሄደ ባለው ደቡብ ክልል ላይ የተካሄደ የተካሄደው ነገር ስለ ታዳጊ ልጅ ጠልፎ አስገድዶ ደፍሯት በአሰቃቂ ሁኔታ ገድሏት የጣላት ልጅ የተፈጠረው ነገር በጣም ልብ የሚነካ ነው። እግዚአብሔር ይጠብቀን እንደዚህ ለሚያደርጉ ሰዎች እግዚአብሔር ልቦና አይስጣቸው። ይስጣቸው። ይሄ ጥቃት ከተማና ገጠር ላይ ብቻ አይደለም እየሆነ ያለው ሁሉም ቦታ ነው እየሆነ ያለው። ንኮሳና አካላዊ ጥቃት ወይ ጾታዊ ጥቃት ብቻ አይደለም ሴት ልጅ ላይ እየደረሰ ያለው። ከሁለት ወር በፊት እኔ ስቴዲየም አካባቢ ብቻዬን ነበርኩኝ። መኪና ይዤ ነበር፣ ብቻዬን እየነዳው ለሆነ ጉዳይ ከቤት ወጥቼ፣ አንድ እንደሆነ አይምሮ ታማሚ የሚመስል ልጅ በእኔ በእኔ ሳይድ መጣ። ና ይሄ መስኮት አውርጂ አለኝ። ትንሽ ብቻ ነበር ወረድ አድርጌ የነበረው። እንደዚህ ይዞ በእጁ መስተዋቱን በጣም ወደ ታች እየገፋ ተፋብሻለሁ አውርጂ አለኝ። ምድረም ትተፋብኝ አልኩት። ኤች አይቪ አለብኝ መራቄን እተፋብሽ ና ኤች አይቪ አስይዝሻለሁ አለኝ። ካስቦት ብቻዬን ነኝ ምን ያህል እንደደነገጥኩኝ እኔ ነኝ የማውቀው ማለት ነው ካላውረድሽ ብር ካልሰጠሽኝ ኤች አይቪ አስተላልፍብሻለሁ ምራቄን ተፍቼብሻለኝ በዛ ሰዓት ላይ ማንም ሰው አጠገብ የለም ብቻዬን ነኝ ከሁሉም ሰው እየመረጠ እየመረጠ መጥቶ ነው እኔ ብቻዬን ሴት መሆኔን አይቶ እኔ ጋር መጥቶ ሊያስፈራራኝ የሞከረው ከዛ በኋላ ምንም ማድረግ አልቻልኩም እሺ እሰጥሃለሁ አልኩት እንደዚህ ወደዛ አልኩኝና ፊቴን ወደ ከሱ ከመስታወት ወደዛ አልኩኝና እሰጥሃለሁ እሺ አውረድ እጅሽን አትግፋው እንዳይሰበር አልኩት ። ከዛ የራስሽ ጉዳይ ነው ምናምን ነገር አለ። ብልግና ነገር ተሳደበኝ፣ ጮኸ። ከዛ እንደዚህ አረኩኝና ፎጣ ይዤ ነበር፣ በዚህ ፎጣ መስታወት ምናምን ማጸዳበት ፎጣ ራሱና እንደዚህ ሳረገው፣ አይኑን እንደዚህ ሳረገው፣ ሰመታው ለቀቀ፣ እጁን ትንሽ ለቀቀ። ከዛ እኔ በፍጥነት መስታወቱን ዘጋሁት። ተናዷል። አልሄደም እስካሁን ማለት ነው። መስታወቱ ስለዘጋውበት በጣም ተናዷል። ከዛ ከፊት ለፊቴ ትራፊክ ነበር፣ ሰዎችም ነበሩ። በቃ ምንም ማድረግ ተመልሶ ይመጣብኛል ብዬ በጣም ስረፈራሁ ምንም ማድረግ አልቻልኩም። ክላክስ አረኩኝ በጣም ባይሉ ማለት ነው። ከዛ ትራፊክ ወደ እኔ እየመጣልኝ ወደ እኔ እየመጣ መሆኑን ሲያቅ ሰውየው እብድ አይደለም እያስፈራራ እቺ አዲስ ብር መለመኛ የብር መቀበያ ዘዴ ናት። እየመጣ መሆኑን ሲያቅ ትራፊኩ ከዛ ጥሎኝ ሄደ ሸሸ። በፍጥነት ሄደ እና ከዛ ቀን ጀምሮ ምንድነው ያዘጋጀው ይህንን አዘጋጀው ማለት ነው። ምንም ማድረግ አልችልም፣ አማራጭ የለንም። በቃ እንደ እንደ ያኔው መጥቶ ቢያስፈራራኝ ወይ ሌላም ሰው ቢመጣ ይህን አይኑ ላይ ስፕሬ ያረጋለሁ ማለት ነው። አይ ዶንት ሃቭ ቾይስ እና ይቺ ጥሩ ዘዴ ነች። ለማንኛውም ታቆታላችሁ ሴቶች፣ ሁሉም ሰው ቤት ያለ ነው፣ ምግብ የምንሰራበት ነው። ክትፎ ምናምን ለምን ብለው ተጠቀሙት በውሃ በጥበጣችሁ አጠገባችሁ አስቀምጡ እንደዚህ አይነት ሰው ብቻም ሳይሆን አላስፈላጊ ነገር ሰው ቢመጣ በተለይ አሁን አዲስ አበባ ላይ ሴት ስትሆኑ ብቻችሁን የሴት መኪና መርጦ ስፖኪዮ የመንቀል ነገር አለ የማስፈራራት ብር አምጡ የማለት ምናምን ነገር ስላለ አቺን ነገር ተጠቀሟት አቺን ነገር ተጠቀሟት ያዘጋጀሁት ይሄ ነው እንግዲህ ይሄ ቀላል ነገር አይደለም ለማንኛውም ለዛች ልጅ በጣም ልቤ ተሰብሯል ፍትህ እንሆናት በጣም ቲክቶክ ላይ በጣም የተሰራጨ ነው ፌስቡክ ላይ እስካሁን ቤተሰቦቿ ፍትህ አግኝቶ ይሆን አላውቅም። እሷ አንዴ ሞታለች፣ ግን ቀጣይ ደግሞ እንደዚህ አይነት ነገር በጣም የተደጋገመ ስለሆነ ቀጣይም ተረኛ ማን ነው? ፍትፍትህን ጠይቅላት ለማለት ነው። ይሄን ደግሞ ተጠቀሙ። አመሰግናለሁ።